የእግዚአብሔር መንፈስ በዳዊት ላይ አደረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 12 ቀን ነቢዩ ሳሙኤል ልበ አምላክ ዳዊትን ቀብቶ ያነገሰበት ታላቅነት ነው። እሱም በተመለከተ እንደ እግዚአብሔር ቸርነት አጠር ያለ መልእክት እንነጋገራለን። ወረከብክዎ ለዳዊት ገብርየ ዳዊት ወዳጀን፣ እንደ ልቤ የሆነውን ዳዊትን አገኘሁት ይለናል። ወቀባይ ክወ ቅባ ቅዱሰ፣ ቅዱስ የሆነውን ቅባት ቀባሁት። ስመ እዴ የተረዶ ጀ ትረደዋለች። ወመዝራይቴ ታጸኖ፣ ክንዴም ደግሞ ታጸናዋለች። ወረከብክዎ ለዳዊት ገብርኤ አዎ ዳዊት አገልጋዬን እንደ ልቤ የሆነውን አገኘውት ይላል። እግዚአብሔር ፈልጎ እንዲያገኘን መልካም ፈቃዱ ይሆንልን። አዎ እግዚአብሔር አዳምን ፈልጎት ነበረ፣ የተገኘው ግን በለስር ነውና፣ ዛሬም ትናንትም ከነግን በኋላ እግዚአብሔር ፈልገናል። ነገር ግን እግዚአብሔር ባለን ቦታ እንድንገኝ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ነገሩ እንዲህ ነው። እግዚአብሔር እስራኤላውያንን 430 ዘመን በግብፅ ምድር ካቆየ በኋላ በስደት ማለት ነው። እንግዲህ ሰማይ ኮግ አሮሙ ለህዝበ እስራኤል ጩኸታቸውን፣ ልመናቸውን፣ መከራቸውን ተመልክቶ እንዲወጡ ፈቀደ። እግዚአብሔር አምላክ የህዝባችን ጩኸትና ስደት መከራ እንዲመለከት መልካም ፈቃዱ ይሆንልን። እሱ ሲመለከት ሁሉ ነገር ወደ ነበረበት ይመለሳልና ማለት ነው እና ሙሴን ላከና ከአሮን ጋራ በአጭሩ ስድስት መቶ ሺህ እስራኤላውያንን ወደ ከና እንዲመለሱ አደረገ። ሲና ሲደርሱ ሙሴን ወደ ሲና ተራራ ጠራና አርባ ቀንና አርባ ሌሊት በሰባት ደመና ውስጥ በአምደ ደመና ይለዋል። በደመና ውስጥ ካነጋገረው በኋላ ታቦተ ጽዮንን ሰጠውና ሙሴም ታቦተ ጽዮንን ይዞ ወረደ። ጊዜው እስራኤላውያን ያው ጥሩ አልነበሩም። ሙሴ ቆይቷል። ሙቶ ይሁን አውሬ በልቶት ይሁን ምን ግብጽ ላይ እኮ ጣዖታትን የሚያጫውቱን የምናመልካቸው የምንሰግድላቸው ብዙ ነገሮችን ለምደናልና፣ እና ግበር ለና አማልክተ ላያውሩ ቅድሜነ ወይ ጸቡ ጸረነ፣ ጠላታችንን የምንጠላባቸው የምናርቅባቸው በፊታችን የሚጓዙ ጣዖታትን ቅረጽን ልናስቀምጥን ብለው አሮንን እንግዲህ አሉት። ያው እንግዲህ እስራኤላውያን ቸኩሎች ናቸውና ወደ ቀድመው፣ ወደ መጥፎ ነገር እንዳይገቡ ብሎ እሺ፣ ከጣታችሁ ከአንገታችሁ ያለውን ወርቅ አምጡና እሱን ቀጥቅጭል አድርግላቸው አላቸው። ሙሴ እስከሚመጣ ለወርቃቸው ሲሉ ትዕግስት ይሰጡኛል ብሎ ነበር። ነገር ግን ቸኮሉና ወርቃቸውን አውልቆ ሰጡት። እሳት ውስጥ አስገባና ቢያቀላጥለው እንደ ጥጃ ሆነላቸውና ወጣ። ያንን እያመለኩ እንዳለ ሙሴ መጣ። ሙሴ ሲመጣ ድምፅ ሰማ። የጠላት ነው የወዳጅ ነው ብሎ እየቀረበ ሲሄድ ግን ጥሩ አልነበረም። ያ እግዚአብሔር ያወጣው ህዝብ፣ የኤርትራ ባህር ያሻገረው ህዝብ፣ መና ከሰማይ እያወረደለት ህዝብ፣ ጥንጫ ላይ ውሃ ያፈለቀለት ህዝብ፣ ጫማው እንዳያልቅ ቀበቶ እንዳይፈታ ያደረገው ህዝብ፣ ደመና ፀሐይ እንዳይመታው በደመና እሾህ እንዳይወጋው በደመና ጠላት እንዳይጠብቀው በደመና ያሻገረው ህዝብ እግዚአብሔርን ረስቶ ጥሎ ጣዖት ሲያመልክ አገኘው። ሙሴም ተናደደና በጽላቱ ጣዖቱን መጣው። ጣዖቱም ተፈረካከሰ፣ ጽላቱም እዛው ላይ አንድ ላይ ተፈጨ ይለዋል። በዚህን ጊዜ በጥብጦ አጠጣቸው የጣዖት ፍላጎት ያላቸው በግንባራቸው ተቀረጸ። አላዋቂዎች ሆኑ፣ ደግሞ እግዚአብሔር መራቸው። በአጭሩ ከዚህ በኋላ እግዚአብሔር ሙሴን ቀር ከበቀዳሚ ያለና እንደገና ጽላት ቀርጾ ወደ ተራራው እንዲወጣ አደረገው። በአምላካዊ ግብር ያው የመጀመሪያው ሕግ ተጽፎበታል ማለት ነው። ከዛ እንግዲህ እየተጓዘ ወደ ማን ደረሰ እግዚአብሔር ፊት ለፊት ያለ መሪ ፊት ለፊት የሚያነጋግራቸው ካላገኙ እስራኤላውያን ከስህተት አይመለሱም እና አለና አህያ ጠፍቶት አህያ ፍለጋ የሄደው ሳኦልን አመጣና አነገሰላቸው፣ እግዚአብሔር ማለት ነው። ሳኦል ወጥቶ የነበረው አህያ ፍለጋ ነው። በነገራችን ላይ አህያ ጠፍቶት የካደማ አለ። አህያ ፍለጋ ወጥቶም ንጉሥ ይሆናል። ንጉሥ ይሆናል ስንል ሳኦል ነው። ሳኦል ነው። የካዳ አለ ስንል ማኒ ነው። ማኒ አህያ ጠፍቶት ሲፈልግ አጣው። ያጣው አንተ እግዚአብሔር ካለህ እና የምትኖር ከሆነ የጠፋውን አህያዬን አምጣ፣ ያለበዚያ ግን አዎ እግዚአብሔር የለም ብዬ እክዳለሁ አለ። እግዚአብሔር ደግሞ እልክ ካሳየ ነው ከእልከኞች በላይ እልከኛ ነው። ከጉልበተኞች በላይ ጉልበተኛ ነው። ከኃይለኞች በላይ ኃይለኛ ነው። ለዚህ ነው ቅዱስ ጳውሎስ ምን ይላል፣ ከኃይለኛው በታች ራሳችሁን አዋርዱ፣ ዝቅ አድርጉ፣ ሁሉም ከሱ በታች ነው ብሎ ሲናገር እንሰማዋለን ማለት ነው። እና በዚህን ጊዜ ነው እንግዲህ ማኒ ምን አለ አህያው ሲጠፋው ለዚች ዓለም ሰራይም መጋቢም አምላክ የላትም ባለና ባህያ ካደ ነው። ባህያም የካዳ አለ ማለት ነው። እንደገና ባህያም የተማረ አለ። ለምሳሌ በልዓም የተባለ መፈክረ ህን አህያውን ጭኖ ሲጓዝ እስራኤልን ሊረግም አህያው ቅዱስ ገብርኤልን አየ፣ እሱ ግን አላየውም። አህያውም ለሶስት ጊዜ ከደበደበ በኋላ ለምን ትመታኛ? አለ ፊቴ ላይ ያለውን እኮ ማለፍ አልቻልኩም ብሎ አህያው ማለት ነው። የመላኩን እብደት አህያው የነቢዩን እብደት ነገረው። መላኩ ደግሞ የበልአምን እብደት አወቀ ይላል። ስላወቀ ምላል መንገድ ጠማማ ነው አለው ይላል። አው አህያው የበልአምን እብደት አወቀ ቅዱስ ገብርኤልም ደግሞ ይሄ ባለ መፈክሩ ወይም ህልመኛው በልአም እብድ እንደሆነ አወቀና መንገዱን ያዘበት መንገዱን ያዘና አህያው እንዳይጓዝ አደረገ አህያው ከብዙ ድብድብ በኋላ ለምን ትመታኛለህ እስከዛሬ እንዲህ ነኝ ወይ ዛሬ ግን ማለፍ የማይገባኝ አንተ ያላየኸው እኔ የማይመለከተው ኃይል አለ በላስ ነገው ቅዱስ ገብርኤል ተገለጠና አህያህን ለምን ለምትመታለ መንገድ ጠማማ ነው ብሎ አስተምሮታል ማለት ነው በአህያ የተማረ በለአም ባህያ የካደ እነሆ ማኒ የተባለ ባህታዊ እንደገና። ደግሞ አህያ ሲፈልግ ደግሞ ንጉሥ የሆነ ደግሞ ሳኦል ነው ማለት ነው። ስለዚህ አህያ እየፈለገ እንዳለ እግዚአብሔር ምን አደረገ? ሂድና ንጉሥ ለእስራኤል ሆና ነው ለመጀመሪያ የእስራኤል ንጉሥ ሆነ፣ ነገሠ፣ ማገልገል ጀመረ። እያገለገለ እንዳለ ግን እንደ መጀመሪያው ሆኖ አልተገኘም። እየቆየ ሲሄድ እግዚአብሔር ከዚያ ይራቀ እግዚአብሔር እንረሳ አሁን ትልቁ የመንግስታት የሹማምንት የባለስልጣናት ትልቁ ችግር ወደ ወንበር ሲወጡ እግዚአብሔር መርሳት ነው። እግዚአብሔርን በረሳ ነው ቁጠር፣ ግን ስራ ሁሉ እየተረሳ ይሄዳል። በረከት ሁሉ እየጠፋ ይሄዳል። እውቀት ሁሉ እየጠፋ ይሄዳል። ፈሪሃ እግዚአብሔር ሁሉ እየጠፋ ስለዚህ እየቆየ ሲሄድ ግን የመረጠውንና አህያ ለጋ የመረጠውን አህያ አይደለም እምትፈልገው ስራ የለም እምፈልገህ ታስተዳድራለህ፣ ትገዛለ ሹም ያለው ያለው ሳውል እግዚአብሔርን ረሳ ነው። ከዚህ እግዚአብሔር ይጠብቀን። አሁን ብዙ በሀብት ምክንያት እግዚአብሔር ይረሳል፣ በቋንቋ ምክንያት እግዚአብሔር ይረሳል፣ በስልጣን ምክንያት ከእግዚአብሔር የራቀና እግዚአብሔርን ይረሳል። በተራራ ምክንያት፣ በወንዝ ምክንያት፣ በተለያየ ሀብቱ ጣዖት ሆኖበት፣ ስልጣኑ ጣዖት ሆኖበት፣ እንደገና ደግሞ ጉልበቱ አቅሙ እንደዚሁ ብዙ አለ ማለት። በኋላ ግን እግዚአብሔር ምን አለ? እስከ ማይዜሩ ትላኸው አለ። አንተ ሳሙኤል አለ፣ አቤት አለ። እስከ መቼ ድረስ ለሳኦል ትለምናለ? ሂድና ከእሴ ቤት ልጅ፣ አዎ ዳዊትን አግኝቻለሁ አለ። ሂድና አግኘው አለ። ሄደ ወዲያውኑ ሄደና እሴይን፣ ና ወደ ተራራ እንውጣ ነው። ወደ ተራራ ወጡ። ልጆችን አቅርብ፣ እግዚአብሔር ከአንተ ቤት ንጉሥ ፈልጓልና፣ ቅባለ ይብሎኛል አለ። ልጆቹን አመጣና ደረደረ። ቢደረድር ያቀርነቅብ ለንጉሥ የሚሆነው ሊፈል አልቻለም። ምክንያቱም እግዚአብሔር ካልፈቀደ አዎ እንኳንስ ንጉሥ መሆን ማበድ እንኳን አይቻልም። ራሱ እንኳን ንጉሥ ልርገሙ እንኳን ንጉሥ መሆን ማበድ እንኳን አትችልም። እግዚአብሔር ካላወቀ ወዳጀ እንኳን በልቶ መጥገብ መራም እንኳን አትችልም። እግዚአብሔር ካላወቀ ወዳጀ እንኳንስ መራቆት ራቆት መሆን ይቅርና መልበስ እንኳን እግዚአብሔር ካላወቀ አትሆንም ነው ለለባሽ አትሆንም። ልትረብሳ አትችልም። እግዚአብሔር የሚያውቀሉ ስላንድ የለም ይኖርም አይችልም ስለዚህ ምን አለ? ለልጆቹ በሙሉ መልካም መልካሙን አቀረበ፣ አልሆነም። ቁመት ያለውን አቀረበ፣ አልሆነም። እንደገና ውፍረት ያለውን አቀረበ፣ አልሆነም። ጉልበት ያለው ብሎ አንደበት ያለ ብሎ በፍጹም ይህ ሁሉ ምንድነው? ምንድነው ያለው? ሰው እንደሚያይ እግዚአብሔር አያይ ማለት ሰው እንደሚያይ ማን አየ? እግዚአብሔር ያያይ። ሰው መልክ ያያል፣ ሰው ጉልበት ያያል፣ ሰው አንደበት ያያል፣ ሰው እውቀት ያያል፣ ሰው የተለያዩ ነገሮችን ያያል። እግዚአብሔር ደግሞ ሰብእሰ ገጸ ይሬ እግዚአብሔር ስተ ልበ ይሬ። ሰው ፊትን ይመለከታል አለባበስን፣ አረማመድን፣ አነጋገርን ይመለከታል። ውበትን ደምግባትን ይመለከታል። እግዚአብሔር ደግሞ ልብን ይመለከታል። ይህ ልዩነቱ። ይፈት ልበ ኩልያተ እግዚአብሔር። እግዚአብሔር ልብና ኩልያትን ይመረምራል። ሰው አነጋገርና አለባበስን፣ አካሄድን ያያል ይመለከታል። እግዚአብሔር ደግሞ ልብና ኩልያትን ይመረምራል። ይህን የምናገረው ስለዚህ ምን አለ አንተ እንደምታይ እግዚአብሔር ሰው እንደሚያ እግዚአብሔር ያይምና ሌላ ልጅ የለህም ወይ አለው። ሌላውማ ማሳ ላይ በግ እየጠበቀ ነው ያለዋል አሉ ሄዱ ውስጥ ላምጣቱ ለሱ ይሆነል ይችላል። አዎ ይሄ ታሪክ ስንናገር አንድ ነገር ትዝልናል። ቤታችን በሶስት ዓመቷ ወደ ቤተ መቅደስ ያለች በኋላ የምግባ ጉዳይ ሲያጨናንቀው ዘካርያስ መላኩ ፋኑኤል ከሰማይ መና ይዞ መጣ። ይዞ ሲመጣ ለኔ ነው አለና ደግድጎ ሲሄድ እስካሁን በስውር ነበር የምታቀርብልኝ የነበረ። አሁን ደግሞ ቅድስናዬንና ልልናዬን በሰው ፊት ገለጥክብኝ። አሁን በሰው ፊት ልትጋብዘኝ ነው አለና ቀረቢ ሲል መላኩ ተመለሰበት።

ሁሉም ታዩ፣ አልቀረበላቸው። በኋላም አልመጣ፣ ዳዊት መጣ። ዳዊት ሲመጣ ግን ቀርመቀው ፈላ ወደ ከብኩ ወለ ዳዊት ገብሬ በቃ ልጅ አገኘው። እዚህ ጋር ይመጣ ሌላ የቀረ ልጅ የለህም ወይ ብሎ ሳሙኤል ሲጠይቅ፣ ዳዊት ማነው? ሴ ምንድን ነው ያለው? ዳዊት ና እረኛ ነው፣ ጠባቂ ነው እንጂ አንዱ ልጅ አለኝ። መጨረሻ ልጅ ግን እረኛ ነው፣ ጠባቂ አየው። አንተ ጉልበተኛው ላይ፣ አንተ ምሁሩ ላይ፣ አንተ ትልቁ ላይ ስትፈልግ፣ እግዚአብሔር እረኛውን ያነግሳል። አፋለው ለስጠብቅ አንደበት የሌለውን እግዚአብሔር ያነግሳል። እና ሙሴን እኮ አፈዲዳውን ወደ ግብፅ የላከው እኮ ብዙ አፈኞች ነበሩ እኮ ብዙ ጉልበተኞች ነበሩ እኮ። ነገር ግን እግዚአብሔር በትልቅ ሳይሆን ትልቅን የሚያሸንፈው ትልቁን በትንሽ ነው፣ ባልተጠበቀ ነገር ነው። ቃየል እኮ አቤልን ቢገድል፣ ለቃየል እኮ ከቃየል በላይ ጉልበተኛ እግዚአብሔር አልፈለገም እኮ። ዐይነ ጽጉር አምጦ እኮ ነው ቃየልን ያስገደለው እኮ። እግዚአብሔር እንደዚህ ነው ወዳጅህ። ስለዚህ ምን ሆነ ማለት ነው ቀርነቅቡ ፈላ አዎ ምን ሆነ? ቀን ነቀው ሙዚቃ ማን ተሾመ? ዳዊት ተሾመ። ክብርና ምስጋና ለመዳን ያለኝ አያችሁ፣ ወቀባይ ከወቀባ ቅዱስ አለ። ቅዱስ የሆነ ወቀባ ተቀባ። ይሄም ብቻ አይደለም። ስመዲ የተረዶ እጅ ተረዳው አለች። በመውጣቱ በመግባቱ በመነሳቱ በመተኛቱ በዚህ ሁሉ አዎ እጅ ተረዳው አለች። ወመዝራይ ተታዘነው ከንዴ ደግሞ ማለት ምንድን ነው? አዎ ፈቃዴ ማለት ነው። ይሄ ስጦታ የሆነ ሁሉ ለሱ የሆነ ነው። እንደም እንደልቤ ነው። አላየሁ እንደልቤ ሰው እንደ መልኬ መልኩ እንደ ሰውነት የሰውነት ሊባል ይችላል። እንደ ልቤ ግን አይባልም። ልብን የሚያውቀው እግዚአብሔር ብቻ ነው። እንደ ልቤ የተባለና እንግዲህ ጥቅምት አስራ ሁለት ቀን ልበ አምላክ ዳዊት የተሾመበት ቀን ነው። ምን እግዚአብሔር ሰውን ሲወድ፣ አዎ ሰውን የሚወድ ባለሥልጣን እግዚአብሔር ፈልጎ ይሾማል፣ ያቀርባል። ለህዝቡ ሚራራ ይራራ፣ ለህዝቡ ታዛዥ፣ ቅን የሆነ የሚራራ አዎ፣ ህዝቡ ሲመቸው እግዚአብሔር ህዝቡ እግዚአብሔርን ከበደለው ደግሞ እግዚአብሔር ምን ያደርጋል? ህዝቡን የሚቀጠቅጥ መሪ ነው የሚያመጣው እግዚአብሔር። ስለዚህ ልበ አምላክ ዳዊት ቀና፣ ትሑት አርባ ዘመን እስራኤልን የሚገዛ እግዚአብሔር ጥቅምት 12 በነቢዩ ሳሙኤል ቀብቶ ለእስራኤል ንጉሥ አደረገላቸው። ምንድን ነው ያለው ታዲያ መዝሙር 22 ላይ እግዚአብሔር ይሄን ወአልቦ ዘይሀጠአድ ውስተ ብሔር ሰውርዬ ያደረን እግዚአብሔር እረኛዬ ነው አለ። ማን እረኛ ነው? እግዚአብሔር እረኛ ነው። የሚያሳጣኝ የለም ስልጣኑ ሰጠው፣ በቃ በረከት ነው ሰጠው፣ ትትና ነው ሰጠው፣ እውቀት ነው ሰጠው፣ አሸናፊነት ነው ሰጠው፣ ጉልበት ነው ሰጠው። ማን እግዚአብሔር። ለደረት የሚያሳጣኝ የለም። ሁሉን የሚያሳጣኝ የለም። ከእረኝነት አወጥቶ ንጉሥ ያደረገኛል። ከእረኝነት አውጥቶ የእስራኤልን መሪ ያደረገኛል። ቀጠለና ደግሞ የሚያሳጣኝ የለም አለ። የሚከሰኝና ሁ እኔን የሚሆነ ጅር የለም አለ ማን ጠበቂ ነው እ ጠበቂ ማለ በለመለመ መስከረ ያውለኛል አለ በረፍቱ ሀይ መራኛል አለ እንዲህ እመን ወርቅ ውስጥ ተጸላሎ ተሞት ይላል እንጂ ደግሞ በሞት ጥላ ውስጥ ብሄድ እንኳን አለ እይፈር ሆነኩ ስማንተ ምስሌየ አንተ ከኔ ጋር ነህና፣ ጠላትን አልፈራም፣ ክፉን አልፈራም። ማንም ከማን አንተ ከኔ ጋር ነህና መዝሙር ሃያ ሁለት ላይ አንተ ከኔ ጋር ነህና፣ ክፉን አልፈራም። እኛ እኮ እንፈራው እኮ እግዚአብሔር ከእኛ ጋር ስራ አይደለም እኮ። እግዚአብሔር ከእኛ ጋር ከሆነ ምንድን ነው? እንተ ጊዜ ላይ ጠላት በኛ ላይ በተነሳ ጊዜ እግዚአብሔር ከኛ ጋር ባይኖር ኖሮ እንዲህ ይበላል። እግዚአብሔር ከኛ ጋር ባይሆን ኖሮ ጠላት በተነሳም ጊዜ በሞት ነበር፣ በጠፋን ነበር። የመኖራችን ምስጢር እግዚአብሔር መኖር ነው። እግዚአብሔር ከኛ ጋር ባይሆን የለንም፣ እስካሁን የለንም፣ ጠፍተን ነበረ። ስለዚህ ልበ አምላክ ዳዊትን ከረኝነት አምጦ ሾመ። እግዚአብሔር ሳኦል ምስል ነው ስለናቀው፣ ሳኦል የተሰጠውን ጸጋ ስላልተጠቀም። ዛሬ ዛሬ በተሰጠን ጸጋ የማንጠቀም ከሆነ ሁሉም ይወሰዳል፣ ስልጣኑ ይወሰዳል፣ እውቀቱ ይወሰዳል፣ እድሜ ይወሰዳል፣ ሀብት ይወሰዳል። እግዚአብሔር የማይወስደው ምን አለ ነገር የሚል ምን አለ እግዚአብሔር የማይወስድ? እግዚአብሔር የማይቀመ ምን አለ? እሱ ዝም ብሎ ስለሚመለከተን ይቅር ባይ የኛ ኃጢአትና የእኛ በደር ከእግዚአብሔር ፍቅር በታች ስለሆነ እንጂ እኛ አሸንፈን ከእኛ የምናደርገው ምን አለ? እንደውም ምን ዮሐንስ አፈወርቅ ምን ይላል? ከኛ የሆነ ከአንተ ያልሆነ ምን አለ ይላል። እስኪ እንናገር ከኛ የሆነ ከአንተ ያልሆነ በእኛ ዘንድ ምን አለ? እኛ የእኛ ነን አይደለም። የማን የእግዚአብሔር። አንደበታችን የማን ጆሮአችን? የማን የእግዚአብሔር አይናችን የማን ነው? እግዚአብሔር ነው። እጃችን የማን ነው? እግዚአብሔር ነው። እግራችን የማን ነው? እግዚአብሔር ነው። አይምሮአችን የማን ነው? እግዚአብሔር ነው። እድሜ የማን ነው? እግዚአብሔር ነው። የሚሰጠን ሀብት የማን ነው? እግዚአብሔር ነው። የሚሰጠን ስልጣን የማን ነው? እግዚአብሔር ነው። እስቲ ከእግዚአብሔር ያልሆነ የኛ የሆነ ምን አለ? ምን ምንም የለም። እንኳን ሌላ ሀብት እና እንተ ቢቀርና መላከ ሞት እንኳን ያለ እግዚአብሔር አይመጣ። አያቸው ሰዎች ለምነው ብር ሊያገኙ ይችላሉ። ለምነው ግን ሞት የለም። አይዮ ከኛ የሆነ ምንም የለም። ሁሉ ከማን ነው? እግዚአብሔር ነው ማለት ነው። ይህን ማመን ያስፈልጋል። ይህን ማመን ያስፈልጋል። እንደ ልብ የሆነ ዳዊትን አገኘኋል። በእውነት እግዚአብሔር ዛሬ ዳዊትን ፈልጎ ከእኛ ያገኘዋል። አሸናፊ የሆነ እግዚአብሔር የሚሰማ ትሁት የሆነ ምንድን ነው የሚለው? ወበአን ራስኩም ምስካበ ወታው ከትምአት አይ ወበላይ ኮባበ ኩሎ ጸላይት በድሎ መልሶ አንባውን በሰውነቱ ላይ በልብሱ ላይ እያረሰረሰ በድያ ያለው ይቅር በለኝ ማቅ ለብሶ የክብር ልብሱን አውልቆ ማቅም ይለብስ ትቢያ ነስልሶ እግዚአብሔር ማረኝ ይቅር በለኝ፣ ከኔ ከእኔ ስተት ከአንተ ምረት አይጠፋም ብሎ ለምኖ አይኑ እስከሚያውጥ ድረስ ምረትን የሚያገኝ ዳዊት ዛሬ ይገኛል። ከበደል ላይ በደል የሚጨምር ከክፉነት ላይ ክፉ የሚጨምር እንጂ ማን አለ ዛሬ? እግዚአብሔር የለም፣ ዳዊትን አገኘሁት። ዳዊትን ያገኘ አምላክ እኛንም በአገልግሎት እንዲያገኝ እዚህ አምላካችን መልካም ፈቃዱ ይሆንልን። ምንድን ነው የሚለው እዚህ የጥቅምት 12 ስንክሳር ላይ እሷን እናንብና ትምህርቱን እንጨርሰዋል። የሚገርም ነገር ምን ይላል? በዚህች ቀን ወደ ነቢዩ ሳሙኤል እግዚአብሔር ልኮታልና ዳዊት ወይም የዳዊት አባት ወደሆነ በቤተ ልሔም በቤተ ልሔም ወደሚኖር ወደ እሴ የሚኖረው ቤተ ልሔም ነው ማለት ነው እሴ የሚኖረው ቤተ ልሔም ነው ማለት ነው። ወደ ወደ እሴ ቤት ይሄድ ዘንድ በቂስ ልጅ በሳኦልም ፋንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘ ይላል ታላቁ መጽሐፍ ቅዱስ። ይህን የሚናገር ይቀጥልና ሳሙኤልም ወደ እሴ ቤት ሂዶ ልጆችን ሁሉንም አቅርብልኝ ብሎ እሴይም ከዳዊት በቃ ሁሉንም ልጆች አቀረበለት። ለማን ለሳሙኤል። ሳሙኤል ምንድን ነው ያለው? ልጆችን አቅርብልኝ ነው ያለው። እግዚአብሔር አዞኛል፣ ካንተ ቤት ንግሥና ይወጣል። ለቀባ ነው ቅባትና ልጅ ወና ለካ ባባ ዘንድ የሚለይ ልጅ አለ። በእግዚአብሔር ዘንድ ሁሉም አንድ ነው። እግዚአብሔር የእግዚአብሔር ምርጫ እና የኛ ምርጫ እንደ አይደለም። አያችሁ። ሳሙኤልም ወደ ሰይ ቤት ልጆችን ሁሉንም አቀረብልኝ ብለው በበሏለ ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥ በጎቹን ይጠብቅ ነበርና ማን ልባ አምላክ ዳዊት። ሳሙኤልም የመንግስት ቅባት ያለበትን ብርቃጥ በራሳቸው ላይ ከፍ በአደረገ ጊዜ እግዚአብሔር አልመረጣቸውም ነበርና አልበላም ማለ ቀርነቀው ከፍ አደረገ ወደ ላይ ምን ሊቀባ እያንዳንዳቸው ተራስዷቸዋል። ዳቦ ቤት ታክሲ ቦታ ላይ ወረፋ እንደምን ይዘው እንደዚያ ይዘዋል። ሰልፍ ይዘዋል። ሰልፍ ይዘው ለየትኛው ይሆናል ተብሎ ለአንዱ ሚባል የለም፣ ለሁለተኛው ይባል የለም፣ ለሶስተኛው ይባል የለም፣ ለአራተኛው ሚባል የለም፣ ለአምስተኛው ይባል የለም፣ ለስድስተኛው ይባል የለም፣ ለሰባተኛው ይባል የለም። ይህንን ምን አለ እግዚአብሔር አልመረጣቸውም። ሳሙኤልም እሴን ልጆች እነዚህ ብቻ ናቸውን አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ፣ ግን ለንግስና ይበቃም አለ። በአባት ዘንድ ለንግስና የማይበቃ በእግዚአብሔር ይበቃል። ግዴለም እሱን አምጣ፣ የእግዚአብሔር ፈቃድ እሱ ጋር ይሆናላል። ተቀመጥና ጠብቅ። አረፍቅም ህፃኑ እስከሚመጣ ድረስ፣ ልጁ እስከሚመጣ፣ እግዚአብሔር የሚቀባው እስከሚመጣ አልቀመጥም ማለት ሳሙኤልም ደግሞ ሲሄን እሱ ሳይመጣ ምሳ አልበላምና ልካ አስመጣዋል። እሱም ልኮ አስመጣው። መልኩም ቀይ፣ አይኖቹም የተዋቡ አርያውም ያማረ። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተቅበዋል። አዩ። ክብርና ምስጋና ለመድኃኒዓለም። ለዚህ ነው ሰው እንደሚያይ እግዚአብሔር አያይም። ሰው እንደሚመለከት እግዚአብሔር አይመለከትም። እግዚአብሔር የራሱ አመለካከት መለካከት አለው። አዎ፣ የራሱ እይታ አለው። እግዚአብሔር እንደ ሰው አያይም። እግዚአብሔር እንደ ሰው እግዚአብሔር የለንም። እስካሁን እግዚአብሔር መሳጢአተም ትጣቀ ዜ ዜ መ ይቀውም ኃጢአትን ብትቆጣጠር በአንተ ፊት ማሊቆመ እግዚአብሔር ኃጢአትን አይቆጣጠርም። ሰው መሆናችን የሚያምላክ ነው ማለት ነው። እኛ እንደምንመለከተው እ አይመለከተው እሱ የራሱ የአምላክነቱ ባህር ያለ። በዚያም ጊዜ ሳሙኤል የመንግስት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። እግዚአብሔር ሲቀባ ደግሞ በወንድሞች መካከል ነው፣ በሕዝብ መካከል ነው ሲቀባ ሲያሳድግህ፣ በሕዝብ መካከል ተደብቆ የሚሰጥ እግዚአብሔር የለም። በወንድሞቹ መካከል ቀባው ይላል። የሚገርም ነገር ነው። በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረ። እርሳችን ጊዜ ነው። የእግዚአብሔር መንፈስ በዳዊት ላይ አደረ። በኛም የሚያሳድርብን የእግዚአብሔር መንፈስ በዳዊት ላይ አደረ። እንዴት አደረ? ቀርነ ቅብዕን ከእግዚአብሔር የታዘዘውን ሳሙኤል ያመጣውን፣ አዎ ያንን ቀርነ ቅብዕ ሲቀባው የእግዚአብሔር መንፈስ በዳዊት ላይ አደረ። አሁን ዛሬ መንፈስ አደረብ የሚሉ ሰዎች ከማን የመጣ ይሆን? ከማን የተላከ ይሆን? የሚያሳብድ በእርግጫ የሚያማታ በጥፊ የሚያስብል መሬት ላይ የሚያንከባልል ጆሮ እስከ የሚበጠስ ጩኸት የሚያስጮክ ከየት የመጣ መንፈስ ነው? እግዚአብሔር የላከው በሳሙኤል የመጣ በካህኑ አይደለም። አውዶ የሚያሳብድ እንክርዳድ እንክርድድ፣ የተንከረደደ ሰተት ብሎ ገብቶ ልቤን አሳበደ ብለዋል። የሚያሳብድ መንፈስ ሰዎች ተሸክመው ይዞራሉ፣ ያብዳሉ። ምን እንደሚያሳብዳቸው አይታወቅም። የእግዚአብሔር መንፈስ በዳዊት ላይ አደረበት። በእስራኤልም ልጆች ላይ ነገሰ አርባ ዘመን ደግሞ አዎ፣ እግዚአብሔር ዳዊትን በሁሉም ነገር ምን አደረገው? ባረከው። የእግዚአብሔር መንፈስ በዳዊት ላይ አደረ። የእግዚአብሔር መንፈስ በዳዊት ላይ ይደርብን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።